ዲፕሎማቷ ሰፈር በምትባለው በሳርቤት ላይ ጥሩ ከይዘንላችሁ መተናል። ባለ ሁለት መኝታ ክፍል 96 ሚሊዮን ብር የነበረውን በ57 ሚሊዮን ብር ጠቃላ ክፍያ፣ ባለ ሶስት መኝታ ክፍሎቹን ደግሞ 139 ሚሊዮን ብር ኦልሞስት 14 ሚሊዮን ብር የነበረውን በ83 ሚሊዮን ብር ጠቃላ ክፍያ ኦልሞስት 55 ሚሊዮን ብር ዲስካውንት አድርገን ነው እየጠብቅ ናቸው። የምናስገነባው አፓርትመንት ጂፕላስ ሀያ የሆነ ሌግዣሪ የሚባል አፓርትመንት ነው፣ ወይም ዘመናዊ የሚሆነ አፓርትመንት ነው። ከሰባት በላይ ፕሮጀክቶችን በጣም ጥራቱን በጠበቀና ና ኢንታይም ሆነ ዴሊቨሪውን በጠበቀ ሁኔታ ዴሊቨሪ አድርገናል ማለት ነው። ቴምር ፕሮፐርቲ ወይም ቴምር ስቴት በግንባታው ላይ ከስድስት ዓመት በላይ ቆይተናል። ከስድስት ዓመት ውስጥም ከሰባት በላይ ፕሮጀክቶችን በጣም ጥራቱን በጠበቀና ኢን ታይም ሆነ ዴሊቨሪን በጠበቀ ሁኔታ ዴሊቨሪ አድርገናል ማለት ነው። ለምሳሌ ወደ ሐያት ወደ ለቡ፣ ወደ አጠና ተራ፣ ወደ አራት ኪሎ የመሳሰሉ ቦታዎች ላይ ጥሩ በሚባል ደረጃ ፕሮጀክቶችን ደንበኞቻችንን አስደስተን ዴሊቨሪ አድርገናል። ስለ ቴምር ከዚህ በፊት መታችኋል፣ ብዙ ነገር ወስዳችኋል። ስለዚህ ስለ ቴምር ይህን ያህል ማለት አይጠበቅብንም። ያው የሚታወቀው ቴምር በጣም ጥራቱን በጠበቀ ሁኔታ እና ዴሊቨሪ ታይም ላይ በማይታማ ሁኔታ በማስረከቡ ስለሆነ ያው ዛሬ የተገናኘንበት ዋነኛው ነገር በአዲስ ነገር መምጣት የማይሰለቸው ቴምር ፕሮፐርቲስ ሳርቤት ላይ አዲስ ነገር ይዘን ይዘንላችሁ መተናል። ግሪን ኤሪያ ወይም ዲፕሎማቷ ሰፈር በምትባለው በሳርቤት ላይ ጥሩ ኦፈር ይዘን መተን። ሳርቤት እንደሚታወቀው ግሪን ኤሪያ በሚባል የሚታወቀ አካባቢ ነው። በጣም ሴፍቲ፣ በጣም ሴኪ ሆን አካባቢ ነው። ለኢንቨስትመንት ብትፈልጉ አሊያም ደግሞ ለመኖሪያ ተመራጭ ሆን አካባቢ ነው። ከሴፍቲ አንጻር አካባቢ ላይ ብዙ ኤምባሲዎች የሚገኙበት አካባቢ ነው። ስለዚህ ሴኪሪቲ የሚያጨናንቅ አይደለም። አብዛኛው ሰውም ተመራጭ የሚያደርገው ለዛ ነው። ለኢንቨስትመንትም ለኪራይ ቢባል እዛ አካባቢ ላይ የሚከራ የሪንታል የሆነው በዶላር ነው። ስለዚህ ለኢንቨስትመንትም ከተፈለገ ለኑሮ በጣም ተመራጭ የሆነ አካባቢ ነው። ግሪን ኤሪያም ተብሎ የሚጠራ አካባቢ ስለሆነ ማለት ነው። ያው የኛ ሳይት ደግሞ የሚገኘው ከአፍሪካ ጽሕፈት ቤት ወይም ከአፍሪካ ሕብረት ፊት ለፊት ስለሆነ ለዲፕሎማት ተመራጭ ነው ብያቸዋለሁ። ገስት ሩሞች ለማድረግም በጣም ተመራጭ ያደርገዋል። አካባቢው ላይ የሚገኘው ሬንታል ይታወቃል በዶላር ስለሆነ፣ ስለዚህ ኢዚሊ ለማከራየትም ለገስት ሩሞችም ለመኖሪያም ተመራጭ ያደርገዋል። በተጨማሪ ደግሞ ያው ሳርቤት መሀል ከተማ በመባል ነው የሚታወቀው። በጣም ሴንተር የሆነ አካባቢ ነው ለምንም አካባቢ ለመሄድ በጣም ቅርብና ለምንም አካባቢ ደግሞ አክሰስ ማድረግ የሚቻል አካባቢ ነው ወደ ሜክሲኮም ወደ ለቡም ወደ ቦሌም ለመሄድ አቋራጭ መንገዶችን የያዘ ስለሆነ ተመራጭ ያደርገዋል የምናስገነባው አፓርትመንት ጂ ፕላስ 20 የሆነ ሊግዠሪ የሚባል አፓርትመንት ነው፣ ወይም ዘመናዊ የሚሆነ አፓርትመንት ነው። ለመኪና ማቆሚያ ሰፋፊ ሁለት የመኪና ማቆሚያ ቤዝመንት አለው። አካባቢ እንዳልኳቸው ቅድም ጥሩ የሆነ ቪው አለው። ስለዚህ ቴራስን አዘጋጅተናል። ሀበሻ ደግሞ በተፈጥሮ ፕሮግራም አያጣም። ለዛ ደግሞ ለአንዳንድ ፕሮግራም አዘጋጃ ለስብሰባ ሊሆን ይችላል ለመሳሰሉት ኮሚናል ኤሪያዎችን አዘጋጅተንላቸዋል። ስለዚህ ሊግዠሪ በሚባል ደረጃ ነው ይህን አፓርትመንት እየገነባንላችሁ የምንገኘው። ያው እንግዲህ በአዲስ ነገር መተናል ሳር ቤት ላይ ብለናቸዋል። ያ ደግሞ በአከፋፈሉ ነው ሁሉን ያማከለ ሁሉንም የቤት ባለቤት ሳር ቤት ላይ ልናደርግ ነው። ይህን የሆነ አከፋፈል ይዘን የመጣ ነው ባለሁለትና ባለሶስት መኝታ ክፍል ዘጠናና መቶ ሰላሳ ካሬዎች ነው ይዘን የመጣ ነው። ከዚህ በፊት እንደምታውቁት ሳር ቤት ላይ ሽያጭ ይዘን ቀርበን ነበር ስልሳ አርባ በሚባል አከፋፈል ስልሳ ፐርሰንት ለከፈሉ ደንበኞች አርባ ፐርሰንት ሙሉ ለሙሉ ዲስካውንት እናደረግላቸው ነበረ። ያኔ ስንሸጥ ደግሞ ምናልባት መስከረም አካባቢ ነበር ያንን ሳይት ሽያጭ የደረስ ነው ግራውንድ ላይ ነበረ። አሁን ላይ ደግሞ በሚያስገርም ሁኔታ በጣም ጥራቱን በጠበቀና ዴቪ ታይሙን ባማከለ 12ተኛ ወለል ይደርሰናል። እዛ ላይ የነበሩ ደንበኞች ይሄን ወፈር ይዘንላቸው እንድንመጣ ፑሽ አድርገውን ኢንተረስትን ማሳይተውን ስለነበረ ነው። ይሄን ወፈር ለ15 ቀን በሚቆይ ብቻ ይዘንላቸው የመጣ ነው። በተጨማሪ ደግሞ ያው ቴምር ሪል ስቴት የሚታወቀው ፒያሳ ላይ በሰፊው የንግድ ሱቆችን እየሸጥን በመገኘታችን ነው። አሁን ደግሞ የሶስተኛውና የመጨረሻውን እንዲሁም ደግሞ የከተማችንን ግዙፉን የንግድ ንግድ ማዕከል እዛው ፒያሳ አድዋ 00 ፊት ለፊት ወይም ወደ ሀገር ፍቅር መውረጃው መንገድ ላይ ይዘን መምጣታችን ይታወቃል። ሰፊ የንግድ ቀጠና በመባል የሚታወቀው ፒያሳ ላይ ነው ይህን ኦፈር ይዘንላቸው የመጣ ነው። ሞር ደግሞ ኢንተረስትድ ወይም አሪፍ የሚያረጋው ምንድን ነው? እኛ ከምናስገነባው ሳይት ፊት ለፊት ላይ ትልቅ የመኪና ተርሚናል እየተገነባ ይገኛል። ለመኪና ማቆሚያ በከተማችን ግዙፉን በአንድ ከአስር ሺህ በላይ መኪኖች ማቆም የሚችለው ነው። ስለዚህ የንግድ ሱቅ ከነ ሙሉ ገቢያው እየሸጥንላችሁ የምንገኘው እዚህ የንግድ ሱቃችን ላይ ከ3.9 ሚሊዮን ብር ጠቅላላ ክፍያ እስከ ሰባት ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት ትችላላችሁ። ወይም ደግሞ ከ900 ሺ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ባለቤት መሆን ትችላላችሁ። ጂፕላስ አምስት የሆነች ሌግዘሪ በሚባል ደረጃ የሚገነባ የንግድ ማዕከላችን ስለሆነ እዚህ ጋርም ይህን ኦፕሽን ይዘንላችሁ መተናል። የንግድ ንግድ ሱቃችን መጠሪያ የሚሆነው ጎልድ ሞል በመባል ነው መጠሪያ የምናደርገው፣ በአንድ ዓመት ከስር ስቶር የምናስረክባቸው በከተማችን ግዙፉ በውጭ ስታንዳርድ የሚገነባ ትልቅ የንግድ ማዕከል ነው። ለምንም አይነት የንግድ ቀጠና በሆነችው ፒያሳሪ ነው። ለመርካቶም ቅርብ ነች እንደሚታወቀው። ስለዚህ በጣም ሰፊ ሌክዥሪ የሚባል የንግድ ማዕከል ስለሆነ ምንም ብትነግዱበት፣ ኢንቨስት እናርግበት ብትሉ፣ መልሰን እንሽጣው ብትሉም አትራፊ የምትሆኑበት ትልቅ ኦፕሽን ስለሆነ ይህም ኦፕሽን እንዳያመልጣችሁ፣ የንግድ ሱቅ ባለቤትም ሆኑ እንዲሁም ተጨማሪ የመኖሪያ አፓርትመንቶችን በአዲስቷ ፒያሳ ዲሴ ገብረ ማርያም ፍሪድ ጀርባ በሶማሌ ተራ፣ በሀያት የመሳሰሉት ቦታዎች ላይ ባለ አንድ እስከ ባለ ሶስት መኝታ ክፍሎችን ለሽያጭ ይዘን ቀርበንላቸዋል። እነዚህ ላይም ያው እንደሚታወቀው ትልቅ ዲስካውንት ነው ይዘን እየቀረብ ነው። 30 ፐርሰንት ጀምሮ ለሚከቱ ደንበኞች እስከ 25 ፐርሰንት ድረስ የሚደርስ እውነተኛ ቅናሾችን አዘጋጅተንላቸዋል። ስለዚህ ከሳር ቤት በተጨማሪ እነዚህ አካባቢዎች ላይም የመኖሪያ አፓርትመንቶችን ስላለን ተመራጭ ያደርገናል። ያው እነዚህ ሳይቶቻችን ላይ ከ10 ፐርሰንት ቅድመ ክፍያ ጀምሮ ያም ማለት ከ670 ሺ ብር ቅድመ ክፍያ ጀምሮ ማግኘት ይችላላችሁ። 30 ፐርሰንት እና ከዛ በላይ ለምትከፍሉ ደንበኞቻችን ደግሞ ከከፈላችሁት ላይ 25 ፐርሰንት ትልቅ የሆነ ዲስካውንት እናቀርብላቸዋለን። ስለዚህ እነዚህም አካባቢዎች ላይ ተመራጭ አድርጋችሁ የቤት ባለቤት መሆን ትችላላችሁ። እንግዲህ ሳይቱ እንደወደዳችሁ ተስፋ አደርጋለሁ። ባወጣ ነው ሎኬሽንም ባወጣ ነው ሞፈርም ደስተኛ እንደምትሆኑ በጣም እርግጠኛ ነን። ስለዚህ እነዚህ ቤቶች የመግዛት ፍላጎት ካላችሁ ፈጥናችሁ ደውሉልን። ታች በምናስቀምጠው ቁጥራችን በዋትስአፕ፣ በቴሌግራም እንዲሁም በቀጥታ ስልክ እየደወላችሁ እኛን ማግኘት ትችላላችሁ። እናመሰግናለን።